በመካኔ የወረደችው የአኒ ቃብላል ሂጅራ ሂጅራ ወደ መዲና ከመዳችው በፊት ነው ወይስ በኋላ ነው? ሰፋ ያለ አስተያየት ሰጥተዋል ዑለማዎች። ግን መካከለኛ የሆነ አስተያየት እብነ አባስ እና ቀታዳ የተናገሩት ምርጥ ነው።

መክዬ ነው የሚለው አንቀጽ በመካ የወረዱት አንቀጾች አብዛኛው ትኩረታቸው ተወሂድ ላይ ነው። እችን አንቀጽ እንደምንመለከተው ብን አባስም እንዳሉት ከስምንት አንቀጽ በኋላ ነው የሚመስለው መካ ላይ የወረደ እንጂ ሌላው ስለ ሸሪያ፣ ስለ ስፍር፣ ስለ ሚዛን፣ ስለ ጀነት ስለ ጀነት ሰዎች ምናምን ነው የሚናገረው እና ተውሂድ አላነጣጠረም እና መደንይ ነው ያለው። ለስምንት አንቀጾች ሌላ መደንይ እንደሆኑ ያሳያል። መደንይና መክይ በማለት የምንጠቀመው ነገር ትልቅ ነገር አለ። አሁን እንዳልኩት ተውሂድ ላይ ነው የሚያተኩረው ብያለው። መክይ ላይ መዲና በነበሩበት መካ በነበሩበት ሰዓት አስተምሮታቸው ተውሂድ ነው። መዲና ከመጡ በኋላ ደግሞ ሸሪዓን ነው በአብዛኛው የሚያስተምሩት። አሁን ይሄ ስፍር ጉዳይ ወደ ስፍርና ወደ ሚዛን የሚታየው የሸሪዓ ነገር ነው። ስለዚህ መደንይ ነው በሚለው እንያዘው። ስምንት አንቀጾች እነለዲና አጅረሙ የሚለው እስከ መጨረሻው ተፍሲሩ ላይ እንደምንመለከት በሙስሊሞች ላይ እንደሚያፍዙ ከሃዲያን በሙስሊም ላይ ማፌዝ መዲና ውስጥ አለ።

ወይሉን ማለት ወየውላቸው ወይም ወየላቸው፣ አማርኛው አንዳንድ ሰዎች ወየውላቸው ይላሉ፣ ወይ አንዳንዶች ወየላቸው። ወይሉን ወይም ወይል የሚባል የጀሃንም ሸለቆ ሰብቶላቸዋል። ለእነማን ሊል? ሙጦፊፊን ለአል ሙጦፊፊን። ሙጦፊፍ ማለት ምንድን ነው? አንሸራታች ወይም አጉዳዮች ማለት ነው ሲገዙም ሆነ በሚዛን ሲገዙም ሆነ በስፍር ሲገዙ ለራሳቸው ከሆነ ይሞላሉ፣ ለሰዎች ከሆነ ያጎላሉ። ወደ ታች ማብራሪያው ይሰጠን ነው። አለዲነ እነዚያ ሙጦፊፊን የሚባሉት ኢዛ ካሉ ኢዛ ኢዛ ተሉ አለናሲ ከሰዎች ሲሰፍሩ፣ ክትያል ማለት ሲሰፍሩ የስተውፉን ለራሳቸው ሲሸምቱ ማለት ነው። ይዘክታሉ አለ አልናስ ከሰዎች ሲሸምቱ የስተውፉን ይሞላሉ። ወይም እነዚህ አሻጮች ከሆኑ ሰፍረው መዝነው ይሸጡላቸው የስተውፉን ያስሞላሉ ሚዛኑንም ሆነ ደፋ እርጋ ስጠን መርቀን በማለት ወይዳ ካሉሁም አወዘኑሁም ደግሞ ሰዎች መዝናችሁ ሰፍራችሁ ሽጡልን ብለው እነሱ ሻጭ ሲሆኑ ዩክሲሩን የሚያጎሉ የሆኑ ሰዎች ወይ በላቸው ይላል። ይሄ ትልቅ ዛቻ ነው። በዘመናችን የተስፋፋው ሌብነት ትልቁ ዋናው ችግሩ ይሄ ነው። ሰው ገበያ ውሎ ገንዘቡን ከየት እንዳመጣው ሳያውቅ ዝም ብሎ በማጭበርበር ሲሸጥ ይቀንሳል። ከሌላ ቦታ ሲያመጣ ደግሞ በተለያየ ሲስተም የሚሸጥበትና የሚገዛበት ሚዛን ግራሙ የተለያየ ሰው እኮ አለ። ውስጡን በመጎርጎር በላይ በመድፈን የሚሰሩት ስራም አለ። እንደነዚህ አይነት ዋናው ሲሸመቱ ሲሸምቱ ያስሞላሉ፣ ሲሸጡ ያጎላሉ። እንዲህ አይነት ሰዎች ወዮላቸው ነው። አላየኑ ኡላኢከ አነሁም መብዑሱን፣ እንደዚህ አይነት ተግባር የሚፈጽሙት ሰዎች ላየኑ ነው። አላ ብላችሁ እንዳታነቡ አለብቻው አስጢፋ አምናት ላየኑ አይገምቱም፣ አያስቡም። ኡላኢከ እነኚህ ሰዎች የሚያጎሉት ለሰው ሲሸጡ የሚያጎሉ

በሚቆሙበት ጊዜ ሊረቢል ዓለሚን ለዓለማቱ ጌታ አለማቱ ጌታ ጋራ ለመፋረድ ሂሳብ ለማድረግ እንደሚቆሙ ተቀስቅሰው አያስቡም ይሰቡ ነው ይህንን አንቀጽ ሱረቱል ሙጦፊፊን በአግባቡ የተረዳ ሰው ንግድ ላይ እንዴት እንደሚሰራ ወደ ራሱ ይመልሰው

ተብሎ ሊተረጎም ይችላል። ይህን ተግባር የሚፈጽም ያመፀ የካደ ነውና፣ በሚዛን ጉዳይ ከላ ማለት ይከልከሉ ተምን። በዚች ዓለም በሚዛንም ሆነ በስፍር የሚያጭበረብሩ ሰዎች፣ የሚያጎሉ ሰዎች ከዚህ ተግባራቸው ይታቀቡ። ኢነ ኪታብ አልፉጃር የአመፀኞች ኪታብ መጽሐፋቸው

የሰፈረበት ኪታብ ሲጅን ይባላል። መላይካዎች ጽፈው ያስቀመጡበት መዝገቡ ሲጅን ይባላል። መርቁም ቢማዕና መክቱብ ማለት ነው። ወይሉ የውመኢዲን ሊል ሙከዝቢን ለአስተባባዮች ወዮላቸው። አለዚነ ዩከዝቡነ ቢየውሚዲን አለዚነ እነዚህ አስተባባዮች፣ ዩከዝቡነ የሚያስተባብሉ ቢየውሚዲን በፍርዱ ቀን መኖር በፍርዱ ቀን መኖር የሚያስተባብሉ ለሆኑ አስተባባዮች ወየውላቸው። ወባዩ ይከዝቡ ቢሂ በፍርዱ ቀን መኖር ደግሞ አያስተባብልም። ኢላ ኩሉ ሙዕተዲን አሲም ሙዕተድ ድንበር አላፊ ማለት ነው። ኢላ ኩሉ ሙዕተዲን ድንበር አላፊና አሲም ኃጢአተኛ ወንጀለኛ ቢሆን እንጂ በፍርዱ ቀን መኖር ማንም አያስተባብልም ማለት ነው። ኢዛ ቱትላ አለይህ በሱ ላይ የተነበበለት ጊዜ አያቱና፣ በፍርዱ ቀን መኖር የሚጠቁሙ የሚያመላክቱ፣ የሚያረጋግጡ አንቀጾቻችን ሲነበቡለት፣ ቃለ አሳጢሩል አወሊን የቀደምት ሰዎች አፈ ታሪክ ነው እንጂ ይሄ ከጌታ የመጣ ቁርአን አይደለም ይላል። ከላ በል ራና ዐለ ቁሉብህም ማካኑ የክሲቡን። ከላ ማለት በፍፁም እንደማለት ነው። በዚህ በፍርዱ ቀን መኖር አያስተባብልም ወይም ተከልከሉ ተማስተባበል ማለት ነው። በል ራነ ማለት በእርግጥም ሸፈነ። ራነ ማለት ሸፈነ፣ አላ ቁሉቢሂም በልቦቻቸው ላይ ማካኑ የክሲቡን በይሰሩት በነበረው ኃጢያት ምክንያት ልቦቻቸው እውነቱን ከማየት ሸፍኗቸዋል።

ሃዲያን አያዩ አማኞች ናቸው እንጂ በአኼራ ጌታቸውን አላህን ስብሓነሁ ወተዓላ የሚያዩ። ከሃዲያን ጌታቸውን አያዩ ከማየት የተጋረዱ ናቸው። እዩ ቶ ማይነሁም ለሶዋሉል ጀሒም ጀሃነም ውስጥም ገቢዎች ናቸው። ጌታቸውን ከማየት ተመጋረድ አልፎ ያ ብቻም አይበቃም ጃሃነምም ይገባሉ። ቱም ኳሉ ገብተው ሲያበቃ ይባላሉ፣ ሀደ ለዚ ኩንቱም ቢሂ ቱከዚቡን። ሀዳ ይህ፣ ይሄ አሁን የምትቀጡበት ጃሃነም፣ ኩንቱምቢ በሱ የነበራችሁት ነው። ዱንያው ላይ በዚች ዓለም ቱከዚቡን ታስተባብሉት የነበረው ቅጣት ነው ይባላሉ። ኢነ ኪታብ አልአብራር ለፊ ዕልይን በሌላው ጎን ደግሞ የካድያን ጉዳይ የካዲያን ፀያፍ ተግባራቸው የት እንዳለን እንደነገረን፣ ስጅል ውስጥ ሰፍሯል እንዳለን ደግሞ የአማኞች መልካም ስራ የት እንዳለን ይነግረን። ኢነ ኪታብ አልአብራር

ና ልአብራር ለፊ ነዒም አብራሮች፣ አማኞች፣ መልካም ሰሪዎች ለፊነዒም ገነት፣ ጀነት ውስጥ ናቸው። ጀነት ውስጥ ይሆናሉ ነው። እንግዲህ ይሄ አሁን ጀነት ውስጥ ናቸው አሁን እንዳሉ አስመስሎ ተናገረ። ማዲና ሙባሪዕ የሚባል ነገር አለ። አሁን ይሄ ጀነት ውስጥ ናቸው የሚለው መሆኑ ወደፊት መሆኑ እርግጠኛ ስለሆነ ነው እንጂ ወደፊት ጀነት ውስጥ ይሆናሉ። ነው የተሐቂቅ ውቁዕ ይላል። መሆኑ መከሰቱ እርግጠኛ የሆነ ነገር ልክ ባለፈው እንደሆነ አስመስሎ አሁን ሆኗል ይላል። አለል አራኢኪ የንሩን ከተንጣለሉ የክብር አልጋዎች ላይ ሁነው የንሩን ይመለከታሉ፣ ወደት ወደ አላህና ወደ ጌታቸው ወደ አላህና ወደ ተዘጋጀላቸው ወረር የለሽ ጸጋ ይመለከታሉ። ተዕሪፉ فی وجوههم نظرة النعيم ተዕሪፉ فی وجوههم ከነዚህ ከአማኞች ፊት ላይ ታስተውላለህ ትመለከታለህ نظرة النعيم የድሎት የድልወት ነጸብራቅን የተመቸው ሰው ምን ይታይበታል? ፊቱ ያበራል። የራበው የተንገላታ ሰው ደግሞ ነጫጭባ ነው የሚሆን ከነዚህ ከጀነት ሰዎች ፊት ላይ ምን ታያለህ? የድሎት የምቾት ነጸብራቅ ትመለከታለህ። የስቀውነ የተንጣለለ ከሆነ ማለት ንጹህ የሆነ ረሂቅ ማለት የወይን ጠጅ አሰር የሌለው የጠለለ ከሆነ ወይን ጠጅ፣ የታሸገ ከሆነ ወይን ጠጅም እንዲጠጡ ይደረጋሉ። እንግዲህ ረሂቅ ማለት የተጣራ አሰር የሌለው የወይን ጠጅ መጠጥ ረሂቅ ይባላል። መክቱም ማለት ደግሞ ተከፍቶ አይደለም የሚሰጣቸው

ጀነት ለመግባት የተንጣለለ ወይን ጠጅ ለመጠጣት ማሸጊያው ሚስክ የሆነን ፈለ ተናፈስ ይልሞ ተናፊሱን ተሽቀዳዳሚዎች ይሽቀዳደሙ። እኔም እናንተም መልካም ነገር በመስራት ማለት ነው፣ በአካል በመሮጥ አይደለም። ወሚዛጁሁ ሚን ተስኒም ይላል መበረዣው የማን የዚያ የረሒቅ መበረጃ አለው ደግሞ መጨመሪያ ሚን ተስኒም ተስኒም ነው ይህም የመጠጥ አይነት ነው አይነን የሽረቡ ቢሀን ሙቀረቡን ተስኒም ማለት አይነን ምንጭ ናት የሽረቡ ቢሃ ከሷ ሚንሃ እንደማለት ማለት ነው ከሷ የሚጠጣ አልሙቀረቡን የአላህ ባለሟሎች የሚጠጡባት ምንጭ ናት ተስኒም የምትባል ለራሒቅ መበረዣ የሆነችው መጠጥ ማለት ነው። እዚህ በኋላ ነው ያለው። እንግዲህ ምንድነው ያልነው መክዪ ነው ያልነው ማለት ነው። እስካሁን ያለው መደንዪ ነው ማለት ነው። ኢነ አለዚነ አጅረሙ ካኑ ሚን አለዚነ አመኑ የድሐኩን ይሄ መካ ያሉ ከሃዲያኖች በአማኞች ላይ ሲፈጽሙት የነበረው ተግባር ነው። ኢነለዚነ አጅረሙ እነዚያ ካህዲያኖች አመፀኞች፣ ካኑ ነበሩ፣ ሚነለዚነ አመኑ ከእነዚያ ካመኑት የሐቁን ይስቁባቸው ነበረ። በድህነታቸው በትንሽነታቸው ይስቁ ነበር። እነዚህ እነ ቢላል እነ ማን ናቸው? እነ ሶሀይብ እነዚህ እነዚህ አሁን ድሃዎች ናቸው። ሶሀይብ እንኳን ሀብታም ነበረ። እነቢላል እነዚህ አሁን መጀመሪያ የሰለሙት ድሃዎች ደካማዎች፣ ባሪያ የነበሩ ስለነበሩ አሁን እነዚህ ከኛ የተሻለ ነገር የኑሯቸው ነው በማለት በማሸማቀቅ ይስቁባቸው ነበረ። ወይዛ መሩ ቢህም የተጋመዙን በእነሱ ያለፉም ጊዜ ይጠቋቆሙ ነበር። አማኞች ሲያልፉ ወይዛ መሩ እነማን አማኞች ሲያልፉ ቢህም በካህዲያን በኩል በካህዲያኖች እንደተቀመጡ አማኞች አላፊ ሆነው ሲያይባቸው የተቃመዙን ይጠቋቆሙ ነበር እርስ በርስ። አሁን እንደነገርኳችሁ የሆነ የማሸማቀቅ ባህሪ ማለት ነው። ወይዘ እንቀለቡ ኢለ አህሊህም እንቀለቡ ፈኪሂን። ወይዘ እንቀለቡ ኢለ አህሊህም ወደ ቤተሰቦቻቸው ሲሄዱ ደግሞ እነዚህ ካህዲያኖች እንቀለቡ ፈኪሂን በደስታ የተዋጡ ሆነው ይሄዳሉ። በሰሩ ስራ በአማኞች ላይ በመጠቋቋማቸው አማኞችን በማሸማቀቃቸው በዚህ ተግባራቸው የተደሱ ሆነው ወደ ቤተሰቦቻቸው ይሄዳሉ። ወኢዛ ራውሁም ቃሉ ኢነ ሃኡላይ ለሉን፣ አማኞችን ያዩ ጊዜ ቃሉ ይላሉ፣ ከሃዲያኖች ኢነ ሃኡላይ እነዚህ እኮ አማኞችን ለሉን ስህተት ላይ ያሉ እነዚህ ናቸው፣ የተሳሳቱ ናቸው። ሃይማኖታችን ሃይማኖትን ጥለው ወደ ሌላ ሃይማኖት በመሄድ የተሳሳቱ ሰዎች ናቸው ይሉ ነበር። ወማውርሲሉ አለይህም ሓፊዚን በእነሱ ላይ ተጠባባቂ ሆነው ያልተላኩ ሆነው እያለ ልክ እነሱን ባህሪያቸውን በመከታተል ይህን ተግባር ይፈጽሙ ነበር። ፈልየውም አለዚነ አመኑ ሚነል ኩፋር የድሐኩን ፈልየውም

ከተንጣለሉ የክብር አልጋዎች ላይ ሆነው የንዙሩነ እየተመለከቱ፣ አሁን የሚያውት ምንድን ነው? የካዲያንን ውድቀት ነው። አል ሰው ይበል ኩፋሩ ማካኑ የፋሉ ይላሉ። ምን አል ሰው ይበል ኩፋሩ ካዲያን ይፈጽሙት የነበረውን የሰራቸውን ዋጋ አገኙነ ሀል ሱወበል ኩፋሩ ማለት ተመነዱን ማለት ነው። ተዋባቸውን የሰሩትን ስራ፣ ከዲያን የሰሩትን ስራ ዋጋ ተመነዱን። ማ ካኑ የፍዓሉን ማስ ሲሰሩ የነበረውን በዱንያ ሲሰሩ የነበረው እስካሁን ያየነው ነው። ክህደት ነው፣ በመጪው ዓለም አለማመን ነው፣ በአማኞች ላይ ማሾፍ ነው። ይህን ሁሉ ይሰሩት የነበረውን ስራ ውጤታቸውን ተመነዱን፣ ጥያቄ ነው። መልሱ አዎ ነው፣ ተመንድተዋል።